ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች፣ እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ አንድ ትልቅ ሰበር ዜና ሰበር መረጃ አለ። ይህም እስራኤል በማንኛውም ሰዓት የኢራንን የኒውክሌር ክምችት ልትደበድብ መሆኑን መረጃዎች እየወጡ ነው። አሁን ይህ በጣም ትልቅ መረጃ ነው። ምክንያቱም በጣም በአጭር ጊዜ ውስጥ በ24 ሰዓት ውስጥ የዓለምን የመላው ዓለምን ፖለቲካ የሚቀይር እንዲሁም ከፍተኛ ዓለም አቀፋዊ ጦርነት ሊያስነሳ የሚችል ሂደት ነው። በማንኛውም ሰዓት ሊፈጽም የሚችል ነገር ነው። ምክንያቱም አሁን የወጣው መረጃ ምንድን ነው? በአሜሪካ እና በኢራን መካከል ሊደረግ የነበረው ታቅዶ የነበረው የኒውክሊየር ቶክ ወይም ደግሞ የኒውክሊየር ውይይት ማለት ነው፣ ካንስል ተደርጎ፣ እንዲሁም ከእስራኤል የተነሱ የጦርነት ጀቶች ወደ ኢራን አቅጣጫ እያቀኑ መሆኑን እንዲሁም በኢራን ደግሞ በአጠቃላይ የኢንተርኔት አውቴጅ እንዳለና ህዝቡም በተለይ የኢራን ህዝብ ከፊሉ ቢያንስ የኢራንን አገዛዝ የሚቃወም እንዲሁም ደግሞ አሰላለፉ ከእስራኤል ጋር የሆነ ነው፣ ከፊሉ ደግሞ የአገዛዙ ደጋፊ ነው ማለት ነው። ስለዚህ ይህ እየተካሄደ ነው ያለው በጣም ትልቅ ነገር ነው እየሆነ ያለው። በመሀከለኛው ምስራቅ የአሜሪካ ኤምባሲ ኢቫኩዌት እየተደረጉ ነው። ስኬሉ ወይም ደግሞ መጠኑ የዚህ እንግዲህ ይህን ተከትሎ የሚመጣው ምን ያህል እንደሆነ ገና የምናየው ነው። ሆኖም አሁን ሌላ አስገራሚና አስደንጋጭ የሆነ ነገር ምንድን ነው? ከሀያ ዓመት በፊት የዚህ የኢስተርን ኦርቶዶክስ ወይም ደግሞ የምስራቅ ኦርቶዶክስ ቅዱሳን የሚባሉ እንደ ፓይሲዮስ ወይም ቅዱስ ፓይሲዮስ የሚሏቸው በዚህ በግሪክ አካባቢ የነበሩ የኢስተርን ኦርቶዶክስ ሴንት አሉ ወይም ደግሞ ቅዱስ ናቸውን በሕይወት የሉ። እነሱ አስቀድመው የተናገሯቸው ትንቢቶች ተመልሰው ሪሰርፌስ እያደረጉ ነው ወይም ደግሞ እንደገና እየተነገሩ ነው ያሉት። ማለትም እስራኤል ወይም ደግሞ አይሁድ የፋርስን ኒውክሊየር ክምችት በሚደበድቡ ጊዜ በሚያጠቁ ጊዜ እንዲሁም ደግሞ የቱርክ መሪ የሆነው ኤርዶሃን እርሱ በሚሞት ጊዜ ዓለም አቀፍ ጦርነት ወይንም ደግሞ በትንቢት ሲናገሩ ምንሰማቸው ነገሮች ወደ ፍጻሜ የሚቃረቡበት መሆኑን ሲናገሩ፣ እነዚህ ክስተቶች በሚፈጸሙ ጊዜ መጽሐፍ ቅዱሳዊ ትንቢቶች እንደሚከናወኑ ሲናገሩ ነበር ማለት ነው፣ ከሀያ ዓመት በፊት። ስለዚህ ይህ አሁን በእኛ ጊዜ እየሆነ ነው። እንደውም የሚሉት ምንድን ነው ያሉት አሉ የሚባለው ወይም ደግሞ ተነበዩ ተናገሩ የሚባለው ወደፊት አንድ ቀን ጧት ቡናችሁን እየጠጣችሁ እስራኤል የፋርስን ወይም ደግሞ ኢራን ማለት ነው ኒውክሊየር ደበደበች የሚል ዜና ትሰማላችሁ። ከዚህ በኋላ የሚመጣው ዓለም አቀፍ ጦርነት እንደሆነ ነው። ይህ ደግሞ ይህ ሲፈጸም ሩሲያና ቻይና ሪያክት እንደሚያደርጉ ወይም ደግሞ ምላሽ፣ ግብረ መልስ ለመስጠት እንደሚገደዱ እንዲሁም የምዕራቡ ሀያላንም ተስበው መግባታቸው ግዴታ እንደሆነ የሚናገር ነው ማለት ነው። ስለዚህ አሁን ደግሞ ዛሬ ማለት ነው እየሰማን ያለ ነው ምንድን ነው? በማንኛውም ሰዓት ይሄ ከአሁን ጀምሮ ማለት ነው ከዛሬዋ ደቂቃ ጀምሮ ሊከሰት እንደሚችል ነው እየሰማን ያለ ነው። ስለሆነም አስቀድሞ በአእምሮ መዘጋጀት ያስፈልጋል። እንደሚታወቀው ደግሞ የኢትዮጵያ አገዛዝና የአብይ አገዛዝ እና የኢራን አገዛዝ ኤሞዩ ተፈራርመዋል። የሴኪሪቲ እና የደህንነት እንደሚተጋገዙ ማለት ነው። ይህ ራሱ ምን አይነት ኢትዮጵያን በተመለከተ ምን አይነት ውጤት ሊኖረው እንደሚችል ከዚህ አኳያ የሚታይ ነው ማለት ነው። ይህን መረጃ ለማውጣት ነው እንግዲህ ባለፈው ወር እንግዲህ በግል ጉዳይ ምክንያት ትንሽ ራቅ ብዬ ነበር። አሁን ደግሞ እንግዲህ ተመልሰናል። ትዕግስታችሁን እንግዲህ አደንቃለሁ፣ አመሰግናለሁ። እንግዲህ ሰብስክራይብ ማድረግ እንዳትረሱ። በሐተታ በኩል ሁነኛ የሆኑ ወሳኝ የሆኑን መረጃዎች እናስተላልፋለን። ከፖለቲካ፣ ከፍልስፍና፣ ከታሪክ፣ ወቅታዊ ከሆኑ ጉዳዮች፣ ጂኦ ፖለቲክስንም ጨምሮ እንዲሁም ስነ መለኮታዊ የሆኑንም ርዕሰ ጉዳዮች እናነሳለን። በአጠቃላይ ይጠቅማሉ የምንላቸው ለእኛም ደግሞ እውቀት፣ እንዲሁም መረጃ የማንነት መልሶ ግንባታና ትግል፣ የርዕዮተ ዓለም ግንባታ እነዚህን ሁሉ የምንሰራበት ወሳኝ የሆነ መድረክ ስለሆነ እንድደግፉ ሜምበር የሆናችሁ እናንተን አስቀድመን እናመሰግናለን። አሁንም ሜምበር እንድትሆኑ እንጠይቃለን። እንዳትሰላችሁ ቶሎ እንመጣለን ማለት ነው። እናመሰግናለን። ይህን መረጃ እንድታዳርሱ እንድታዘዋውሩ እንጠይቃለን። ተመልሰን እንገናኛለን። ደህና